ወርዶ በሚያሳዝን ሁኔታ ዝና ሞገስን አስገደለው። ከዚህ በኋላ እኔ በነፃነት ሉላን የማገኘው እኔ ብቻ ነኝ፣ እና ሞገስ እዚህ ምድር ላይ መኖር አያስፈልግም። አሁን ላይ ማንም ተንከባካቢም የለውም፣ ከጎኑ የምቆምም የለም፣ ብሩክ ጋር ስለተጣሉ ማንም የለውም ብለው ሞገስን ዝናና እንዲሁም ደግሞ ማህሌት ሁነው ሰው ቀጥረው አስወግተው ገደሉት። በጣም ያሳዝናል። ማህሌት በሚያሳዝን ሁኔታ እውነት ለመናገር ሞገስን ብቻ ሳይሆን ብሩክንም የማስገደል ዓላማ አለኝ ብላ አንግታ ተነስታለች። እናም ኤፍራታ ተይ፣ ይሄ ነገር ተይ ብላ ብትላትም በፍጹም እንደውም ታውቃለች ከዚህ በኋላ ያቺ ምሳሌ በፍጹም ልትታከም አትችልም። እኔ በህይወት እያለሁኝ ሪፖርት ላይ እንድመለሱ ነው የማደርጋቸው። እኔ የፈለኩትን የማድረግ ስልጣኑም፣ መብቱም፣ ጉልበቱም ኃይሉም አለኝ ብላ ማህሌት ግግም አለች። ኤፍራታን በገንዘብ አታለለቻት ዝና ተዝቆ የማያልቅ ገንዘብ ስለሰጠኝ ከዚህ በኋላ ከእኔ ጋር ትሰሪያለሽ ብላ ስትላት፣ ኢፍራታ ደግሞ ለምንድን ነው ከአንቺ ጋር የምሰራው? ቆይ እኔ ምን ጥቅም አገኛለሁኝ? ብላ ስትላት፣ አንቺማ ምን ነው አንቺ እኔ ቤት ደርሶኝ ከዛ ቤት አንድ ክፍል እንድደርስሽ አስፈልጊም እንዴ? ቆይ አንቺ የእውነትን እህትሽ አይደለሁኝ ወይስ ደግሞ እውነትም አንቺ ለገንዘብ ብቻ ነው የምትፈልግኝ፣ ያንሽስ ከፋ ብላ ስትላት፣ እንደዛ እኮ አይደለም ማህሌት። ምንም ቢሆን ግን እውነት ለመናገር እኔ ብሩክንና እንዲሁም ሞገስን የሰው ልጅን የመግደል አቅምና ኃይሉ በፍጹም የለኝም። እናም እንድትገላቸው ሳይሆን በቁም ብታሰቃያቸው ይሻልሻል ብላ ስትላት፣ ኢፍራታ አርፈሽ ብትቀመጪ ይሻልሻል። እኔ ስለ አስተያየት ስጭኛ አላልኩሽም። ከኔ ጋር ትሰሪያለሽ፣ ኮሚሽን ታገኛለሽ ብዬ ነው እያልኩሽ ብላ ግግም አለች። በሌላ በኩል ሞገስ በሚያሳዝን ሁኔታ ለአስር አመታት ከሉላ ጋር የተዝናኑበት ቦታ እየሄደ ቁጭ እያለ ያንን ነገር ደግሞ ዳጣ ለብሩኬ ነግረው፣ ብሩኬ ደወለ። ምን ፈልገህ ደወልክ ብላ ስትለው አይ ድሮ የምትቀመጥበት ቦታ ተቀምጠሃል፣ ብላ እኮ ዳጣ ነግራኝ ነው። እና እውነት ለመናገር እኔ አፍ የለኝም። እባክህን ይቅርታ አድርግልኝ ብሎ ሲለው ተሰማኛለህ። እውነት ለመናገር እንዳንተ ልቤን የሰበረው የለም። አንተ ለራስ ብቻ ነው እንጂ ለሰው ልጅ አታስብም። እራስ ወዳድ ነህ ብሩክ፣ በጣም ራስ ወዳድ ነህ። ወይስ ደግሞ የድሮውን በቀል ለመበቀል ፈልገህ ነው? ማለቴ ገና ለገና ሚስትህን ስላባለኩብህ ብሎ ሲለው እንደዛ ማለት አይደለም እባክህን፣ ሞገስ እኔ በፍጹም እሱን ተናድጀብህ ነበር በሰዓቱ፣ ግን ደግሞ የማህሌትን ጸባይ ስለማቅ በፍጹም በዛ አይደለም ቆያ፣ አንተ የእውነት በእኔ ቦታ ብትሆን ምን ታደርግ ነበረ እስኪ ንገረኝ። አይ ብሩክ፣ ቢሆንም እንኳ ትንሽ ጊዜ ልትሰጠኝ ይገባ ነበር። ትሰማኛለህ? እኔ ራሴ ሁሉንም ነገር አስተካክለው ነበር። እሷ እኮ ሞገስ አድነኝ፣ ሞገስ አድነኝ እያለችኝ ነው። አንተ ግን አንጠልጥለው ወስደህ የሰጠሃት። አንተ ማለት እጅጉን በጣም ከሃዲና አረመኔ ነህ። ስለዚህ ደግሞም አሁን የእውነት መኪና የሽጨ ነው ቀሪውን ብር የሞላሁልህ ስለዚህ ደግሞ የሞላሁልህ የእውነት አዝኜ ሳይሆን ላሳለፍ ናቸው የልጅነት ጓደኛ ለዛ ብዬ ነው። ከዚህ በኋላ በፍጹም አንተ ስልክ እንድትደውልልኝም ወይም ደግሞ ስወርቅ እንድታነሳኝ፣ ሳዝን ደግሞ አይዞህ እንድትለኝ አልፈልግም። ሰምተሃል አይደል እኔ ሞገስ፣ ደግሞ አይምጣብኝ እንጂ ከአንድ ሰው ከቆረጥኩኝ ቆረጥኩ እንደሆነ አንተም እኔም በደንብ እንተዋወቃለን እና ከህይወቴ በስነ ስርዓት ብትወጣለኝ ይሻልሃል፣ ብሎ አስረግጦ ነገረው። ከዛን ሞግ ብሩኬ በጣም ደነገጠ። ሰላም ሰላም! ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ እንደና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ነው። እንግዲህ ቅድስቴ በሚያሳዝንህና እንዲሁም ደግሞ በሚያስደንቅ ሁኔታ ከሹገር ዳይት ጋር እየጠጣች ባለችበት ሰዓት ነይ እንደንስ፣ እህናም ደግሞ እኮ የእውነቴ ነው ምልሽ፣ አንቺ ልዩ ሴት ነሽ እያለ ሲላት፣ እሷ ደግሞ እንደ መወናገር ስትሆን፣ እስኪ ናይ ተነሽና እንደንስ ብሏት፣ ዳንሱም ላይ ብዙ አችልበት ስትል ይቺ ልጅማ ድንግል ናት። ስለዚህ እንደምንም ብዬ ይችን ልጅ መብላት አለብኝ ብሎ መጠጡ ውስጥ ከቶ በደንብ ሲያጠጣት እሷ ደግሞ መሳቅ፣ እንዲሁም ደግሞ መዝናናት የለለ ፀባይ ያመጣች ከዛን ቆይ እኔ ምልሽ አሁን ሰዓቱ ደርሷል። እናም ምን አለ ሮም ይዘን ብንዝናና ሲላት፣ አይ በፍጹም እኔ አልሄድም። ምን ማለት ነው? እንደውም እቤት ይውሰደኝ ብላ ስትል፣ ምን ማለት ነው እቤት ይውሰደኝ ነገርኩህ እኮ። እኔ ምልሽ ታውቃለህ፣ እንደውም ጋሽ ካዬ በጣም ይቆጣኛል። ምን ነው ፍቅረኛ አለሽ እንዴ? ስለምን ፍቅረኛ ነው የምታውረው? እኔ ግን እምወደው ሰው አለኝ፣ ታዲያ ምን ዋጋለው? እሱ አያውቅም እንጂ እያለች ስትሽኮረመም ዳጣ ደግሞ ሂዳ እዛ ናይት ክለቡ ጋር እባክህን አሳልፈኝ እህቴ ያለ ፍላጎቷ አብራ ልታድር ነው። እባክህ ገንዘብ አስፈልጎን ነበር አሁን ገንዘቡን አግኝተናል እያለች ብትለምነውም ልጁ ግን አምስት ሺህ ብር ካላገኘሽ በፍጹም አንቺ ልጅ ነሽ አላት። ምን ማለት ነው? እኔ አስራ ስምንት አመት ሞልቶኝ ስለምን ልጅነት ነው የምታወራው? አብደሃል እንዴ አንተ ሰውዬ ብላ ስትለው እና ታዲያ እንደዛ ከሆነ አምስት ሺህ ብር አምጭና በኤቲኤም ላኪልኝና ግቢ ብሎ አስደነገጣት። ዳጣ እኔ ጀግና፣ ቶሎ ወደ ሞገስ ደወለች እና ገንዘብ ያስፈልገኛል ብላ ስትለው ምን ማለት ነው? የምን ገንዘብ ነው የሚያስፈልገች? ችግር ውስጥ ነው ያለሁት፣ ስለዚህ ገንዘብ ላክልኝ ብላ ገንዘቡን ከላከላት በኋላ ሞገስ ከፍላ ገብታ ሰውየውን በጩቤ አስፈራርታ በሰላም ቅድስቴን ወደ ቤቷ መለሰች። ብሩኬ በጣም ደነገጠ፣ እንዲሁም ምሳሌ ቆይ ምንድነው? ይሄ ሁሉ ያንቺ ስራ ነው አይደል? ዳጣ፣ እንዴት መጠጥ ታጠጫታለሽ? ሲቀጥልስ ደግሞ እንዴት ነው ይሄ አለባበስ? ማለቴ በፍጹም ቅድስት እንደዚህ አይነት ነገር እኮ አትወድም፣ ብሎ አፋጠጣቸው። ከዛ እሷም እንደዛ አይደለም እያለች ልታወራ ስትል አፏን አፈነቻት። አሁን ሰክረሻል፣ ስለዚህ ከስካሪሽ ስትድኝ ማብራራት አለብሽ ማለት ነው ለቡራ እያለች እንደምንም ብላ አርፋ ተቀመጠች። ደስታው ነው ያጠጣት፣ ደስታው ነው ደስተኛ ስለሆነች ብሩ ስለተገኘ፣ በዛ ምክንያት ነው የጠጣችው ቡራ፣ ሌላ ምንም አይደለም ብላ ቡራን አታለለችው። በሌላ በኩል ቅድስቴ እንደምንም ብላ አድራ ጠዋት ስትነሳ ደነገጠች። ከዛ ፊት ለፊቷ ዳጣ ነበረች። ዳጣ ምንድን ነው የሆንኩት? የት ነው ያለሁት? እንዴ እሰውየው ቤት ነው። በቃ አስረከብሽ አይደል? ብላ ስትላት፣ እንዴ ቆይ ገንዘቡ የት አለ? ገንዘቡ የት አለ? እኔ ስለ ገንዘቡ ነው የጠየኩሽኝ ብላ ነገረቻት። እንዴ ስለምን ገንዘብ ነው? ገንዘቡንማ ተበላሽ። ምን ማለት ነው ተበላሽ? እንዴ ጭራሽ ምሳሌስ? ምሳሌስ? አረ ተረጋጊ። ለማንኛውም ግን አሁን ተርፈሻል። ምን ማለት ነው ተርፈሻል? ማለት ማለቴ፣ ገንዘቡን ሞገስ ከፍሏል። አይገርምም ብታይ እኮ የከፈለው ደግሞ መኪናውን ሽጦ ነው። እውነትሽና ነው? አዎ። ወይኔ ተመስገን። ታዲያ እኔስ? አንቺማ፣ እኔ ያተረፍኩሽ የምርሽ ነው። ምንም ነገር አላደረገኝም ሰውየው። እንዴ ቼክ እናድርግሽ፣ እንዴ ሞክረውሽ እንደሆን። ዳጣ ደግሞ ለምንድን ነው እንደዚህ የምትቀልጁ? ማለት ይሄ የሚያስቀልድ ነገር ነው? እና ታዲያ ምን ልበልሽ ቅድስቲ ነገርኩሽ እኮ ቅመሟ ምንም ነገር አላደረገሽም፣ ተርፈሻል ብላ ነገር ግን ለቡራ ለማስረዳት የግድ መዘጋጀት አለብሽ፣ ቡራ በጣም ተናግዷል ብላ አለቻት። ከዛ ችግር የለውም ለሱ እኔ እንደምንም ምንም ብዬ ጋሽን አስረዳዋለሁ። አዎ የሆነ ዘዴ መፍጠር አለብሽ። በሌላ በኩል ዝና እንዲሁም ደግሞ ማህሌት ኢፍራታ ሁነው ተገናኙና አሁን አንድ ሚሽን ልሰጥህ እፈልጋለሁኝ፣ አለችው። ምንድን ነው እሱ ሚሽን? የግድ ብሩኬን ማስቀረት አለብኝ ከኤሪፖርት ማለት ምሳሌ አትታከምም። ኢፍራታ ብድግ አለችና ይሄ ነገር ጥሩ ሀሳብ አይመስለኝም። ታውቂያለሽ አንቺ አስቀርሰሻት፣ ምሳሌ ብትሞት አንቺንም እኔንም ሁላችንም ነው የሚ የሚጨርሰን አብዴሻል እንዴ? አለቻት እሱ ግዳ አይሰጠኝም። ከዛ ዝና ብድግ አለና ልክ ናት፣ እውነት ለመናገር በፍጹም ልጅቷ መታከም አለባት። ካልሆነ ግን እዩልሽ እኔም ላይ ሞገስም ላይ ሉላም ላይ ችግር ይፈጥራል። ከዚም በኋላ ሉላን ደግሞ ከኔ ወስዶ ለሞገስ ይሰጣታል። ብሩክ በጣም ሀይለኛ ልጅ ነው ብላ ስትል ብሎ ሲል እና ታዲያ ፈርተኸው ባልሆነ እንዴ? ለምን እኔ እፈራዋለሁ? እኔ እኮ ዝና ነኝ። ታዲያ እንደዛ ካልሆነ የምነግርህን ነገር በስነስርዓት አዳምጠኛ። በቃ ነገርኩ። ዞሮ ዞሮ ያሚሁኒት እንደምንም ብዬ እንዲቀር አደርጋለሁ። ግን እኮ ይሄ ከሕግ ወይም ከሆነ ነገር ካልሆነ እንዴት አድርገሽ ልታሳግጁ ትችላለሽ? ቪዲዮውን እሱ ነው የለቀቀው ብዬ ምን ኤፍራታ ብድጋለች። እና ግን እኮ ቪዲዮውን የለቀቀው ሞገስ ነው። ኧረ እባክሽ ታዲያ ሲለቅ ፎቶ አለ መሰለሽ እንዴ! እንደምንም ብዬ ልጅቷ መቅረት አለባት። እናም ሀዘኔ እኔ ምን ያህል እንደከፋኝ እሱም ደግሞ ምን ያህል ልጅን ማጣት እንዲገባው ፈልጋለሁ ብላ ትልቅ ሴራ ሴረች። ዝና ምንም ቢሆን በዚህ ባይስማማም እንኳ ግን ደግሞ አንቺን የሚያስደስትሽ ከሆነና የሚያዋጣሽ ከሆነ ችግር የለውም እስማማለሁ ብሎ ከማህሌት ጋር የብሩክን የመሄድ ከውጭ ሀገር የመሄድ ነገር ሊያጨናግፉበት ደፋ ቀና ይላሉ። በሌላ በኩል ኤፍራታ ጋብዥኝ እስኪ ብላ ስትላት፣ ቆያንቺ ሁሌ ከሆድሽ ውጭ ሌላ ምንም ነገር አታውቂም ማለት ነው። ምን ማለት ነው? እና ታዲያ ጋብዥ ነው። ከዛ በፊት ግን ስራ የለንም መሰለሽ? ምንድን ነው ስራ፣ ለአጋቾቹ እንደውልና ወይም ለገዳዎቹ እንዲገሉት ሞገስን። አረ ተረጋጊ እስኪ፣ ቢያንስ ዛሬ እንኳ ሰላም እንደር። ትሰምኛለሽ? በዛ ላይ ደግሞ በባለፈው ቅድስትን እኮ ወጋን ብለው ታውቂያለሽ ምን እንዳደረጉ። አዩልሽ እንግዲህ፣ ሰው ተፈርቶ ጦሙን አይታደር። ስለዚህ አንቺም ቢሆን ፈርተሽ ምንም ነገር ሳታደርጊ ሳትሞክሪ አይ እንተናትይም አትቀሪም። እኔም ደግሞ ሞክሬ ሁሉም ነገር ቢቀርብኝ ይሻላል። ስለዚህ በደንብ እሞክራለሁ ብላ ልጁ ጋር ደውላ እንዲገለው ትዕዛዙን ሰጠች። በሌላ በኩል ሞገስ፣ ቆይ እኔ ግን የት ጋ ነው የተሳሳትኩትኝ? ምን ሁኜ ነው ማለቴ ቆይ እነት ፈጣሪ ብሩክ ላይ ላደረኩት ነገር ዋጋ እያስከፈለኝ ነው? ወይስ ደግሞ እዛ የሰራሁት ህገወጥ ነገር የስንቱን ህዝብ እንባ እሱ ነው እንደዚህ አደረገኝ? ቆይ አምላኬ እምኑ ጋር ተሳስቸ ነው? ይህን ነገርማ ማስተካከል አለብኝ። ደግሞ ህይወቴን ያበላሸችው ማህሌት እንጂ ብሩክ አይደለም። በእርግጥ ብሩክም ክዶኛል፣ ልቤን ሰብሮታል። ግን ቢሆንም አሁን ላይ በእግርህ መቆም አለብህ። ሞገስ ያን ጊዜ ልክ እንደቆምከው አሁንም ቁመህ ሉላ ያለችበትን ሁኔታ ማጣራት ያለብህ አንተ ነህ። እሷን ከሱ ልታድናት የምትችለው አንተ ብቻ ነህ። እሱም ደግሞ በርትታ ስትሰራ ነው ስትጠነክር ነው እያለ ለራሱ ኃይልና እንዲሁም ብርታት እየሰጠ ይገኛል። እና ገዳዩ እየተከታተለው እንግዲህ ሞገስን በሚያሳዝን ሁኔታ ህይወቱን ለማሳጣት ደፋ ቀና ይላል። ውድ የዝዙነት ሚዲያ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸርቆዩ ቆዩ ላይክ፣ ሼር፣ ሰብስክራይብ አይረሳ።